እንዴ ሀይሚቾ የኔ ቆንጆ፣ በጣም አደለ እንዴ? ከፋሲል ጋር ቀለበት ያሰራችሁት አንቺ እኮ አትቻይም። በነገራችን ላይ ቤተሰቦቼ ሃይሚ የሃይሚ ቪዲዮ ማለት ነው፣ ለብዙዎቻችን ከተረዳ ነው። እና ቪዲዮን በደንብ ካያችሁት መልስ እየሰጠችን ነው። እግዚአብሔርን ነው ምላችሁ። ምን መሰላችሁ፣ ብዙዎቻችን በኮሜንት ብሩኬ፣ ለሃይሚ ቀለበት ሰርላት፣ ልቧ እንዲያርፍ ቀለበት ሰርላት እንላለናል በኮሜንት ስንት ጊዜ ሆነን ብሩኬ እና ሀይሚ ከተገናኙ በቅርብ ጊዜ ራሱ ብዙ ኮሜንቶች ብሩኬ ቤት አይጠፉም እና ለዛ መልስ ነው። ሀይሚ ቀጥታ ከምትመልስ ይልቅ የሆነ ነገር አይዲያ ወን የሆነ ሀሳብ ትፈጥርና በቪዲዮ መልክ ነው ይዛ የምትመጣው ማለት ነው። እና ይሄ ለብዙዎቻችን መልስ የሚሆን ነው ቀለበት ጣትን እንጂ ልብን ማሰረ እንደማይችል በእንደዚህ አይነት ሁኔታ ነው። ግን ቢሆንም ማለት ነው ቤተሰብ ውጪ ሀይሚ የጋሽዬ ልጅ ጨዋ ቤተሰብ ያሳደጋት ልጅ ናት። እንደዚህ አይነት የዘቀተ መውላል ደግሞ ያላት ልጅ አይደለችም። ከብሩኬ ጋር ግንኙነት ውስጥ ሆና ከፋሲል ጋር በቴክስት ተዋወቀች። ከዚያ ቀለበት አሰሩ ይህ የማይሆን ነገር ነው እውነት የማይሆን ነገር ነው ግን ያው አስተማሪ ነገር ነው አስተማሪ ነገር ማለት ምኑ ነው የሚያስተምረው ቀለበት ልብን አስርም እውነት ጣትን እንጂ ልብን እንደማያስር ያው ቃል በቃል ከመመለስ በቪዲዮ ያው ገንዘብም ይሰራል ለእኛ መልስም ይሆናል። እንደዛ ነው። ሀይሚ ደግሞ የተማረች አደለች። ሀሳብ ታፈልቃለች፣ ፕራንክ ታፈልቃለች። ድሮ እንኳን በፕራንኳ ያው በአንድ ቀን ነው የሚያልቁ፣ አሁን ፕራንኳ ሁለት ሶስት ቀን እየሆነ የመዳም ቅመሞችን የሚወዷትንም የሚያደንቋቸውም ያው ይጨነቃሉ። ምክንያቱም ስለሚወዷት እውነት ይመስላቸኋል ለማ ሰው እውነት ይመስላል ና ሀይሚ እንደዚህ አይነት ስራ የምትሰራ ልጅ አይደለችም። እንደዚህ አይነት ሞራል ያላት ልጅ አይደለችም። ሲቀጥል ደግሞ ፋሲልን እኔ ከአንድም ሁለት ቤት ይህ ልጅ አይቸዋለሁ፣ እውነት ለመናገር ቪዲዮ ሲሰራ ማለት ነው። እና እሱም ያለ ፕራንኩ ተሳታፊ ነው። ለእኛም ለሌላ ሰውም ትምህርት የሚሆን ቪዲዮ ነው። ብዬ ነው። እንደ ራሴ ነው ዛሬ በደንብ ሳያቸው የገባኝ እና ብሩኬ ሳያቅ ቀርቶ ነው ብዬ አላስብም። ምክንያቱም የትውም ስራ ስለሆነ ነው እና የመዳም ቅመሞች አንዳንዴ ይጨነቃሉ። እናንተ እየተጨቃጨቃችሁ ሆነ እንደዚህ አይነት ቪዲዮ ይዛችሁ ከምትመጡ ይልቅ ቡርኬና ሀይሜ ቅበጥብት እያሉ ሲመጡ ሀይሜ ስትቅፈጠበት ቡሩኬ ያንን ጸጉሯን እየበተነ ሲያሰቃያት እንደዚህ አይነት በፍቅር ስትመጡ ነው ቪዩ የሚጨምረው። እውነት ለመናገር ጌታን ቤተሰቦች የተሳሳቱ የመዳም ቅመሞችም ደስተኛ ሆነ የሚሆን ምክንያቱም እናንተ እንዲህ በሆናችሁ ቁጥር እነሱ ይጨነቃሉ። እውነት ይጨነቃሉ። በቃ ፍቅራችሁን ነው ማየት የሚፈልጉት ደስተኛ ሆናችሁ ነው። ግን አንዳንዴም ደግሞ እንደዚህ አይነት ቪዲዮዎችን መቀበል ግድ ነው፣ ግድ አለብን። እንደዚህ አይነት ቪዲዮዎችን መቀበልም አለብን ሁሌ በፍቅርም ሳይሆን አንዳንዴ እንዲህ ለወጣቱ የሚያስተምር ነገር በኮሜንት የሚጠየቁትን ጥያቄ ደግሞ እዛ ጋር ዶላርም እየሰራ ለኮሜንቶችም መልስ እየሆነ ይሄዳል ብዬ ነው የማስበው። ቤተሰቦቼ ና ግን ሀይሚቾ ድሮኒ በፕራንክ ማቃት ፕራንኳ ከአንድ ቀን አልፍም ነበረ። አሁን ግን ያው ብሩኬ ቢያቅምሱንም እያስጨነቀች እኛንም እኔ ገብቶኛል። እግዚአብሔር ፕራንክ ነው ይሄ ነገር ማለት ነው። በፍጹም ሀይሚ እንደዚህ አይነት ሀይምሮ ያላት ልጅ አይደለችም አታረገውምም ሲቀጥል ደግሞ እንደዚህ አይነትም ልጅ አደለችም። ሀይሚ እንደዚህ አይነት ነገርም አታርግም። እንዲ ያስቡት እስቲ፣ ፍጥጥ ብላ መጣ አስሬ ነበረ። በቴክስት ተነጋገር በቴክስት እያወራ ነበር። እንደዚህ አይነት ነገር ተፈጠረ። ከዛ ቀለበት አደረገልኝ የሚሆን ነገር ነው። እንደ ቤተሰቦቼ የማይሆን ነገር ነው። አይሆንም እንጂ እንዴ! ከብሩኬ ጋር ሆና በፊት ቢሆን እኮ ችግር የለውም እና እንደዚህ አይነት ነገር የማይሆንም ነገር ነው። ሲቀጥልም ሀይሚቾዬ ማለት ነው እንደዚህ አይነት ያላት ልጅ አይደለችም። ና የመዳም ቅመሞች አትጨነቁ፣ እነሱ ፕራንክ ነው እናንተ ራሳችሁን አታስጨንቁ። ሺ ሲቀጥል ደግሞ ያው ሀይሚቾ ድሮ በአንድ ቀን ፕራንክ ነበር የምትታወቀውን ፕራንኩ ለሶስት ቀን እያደረገች ቅመሞች ዬንም ያው ለሰው ደስታ የሚጨነቁ ለተጨነቁ አብሮ ለሚጨነቁት ሁሉ እያስጨነቅሽልብን ነው ሀይሚዬን የቆንጆ ማለት ነው። እና አንቺ ደግሞ እንደዚህ አይነት የወረደ ነገር እንደማታደርጊ መቶ ፐርሰንት እርግጠኛ ነኝ። የሰው ልጅ እኮ ይሳሳታል። ስህተት ያለ፣ ግን በእንደዚ አይነት ልክ አትሳሳትም። በእንደዚ አይነት ልክ የምትሳሳት ልጅ አይደለችም። እና ብርሃን፣ አንዳንድ ልጆች አትሳደቡ። ቡርኬም እንግዲህ ይቻለው የሀይሚ ሀሳቧ ኬት እንደሚፈልቅለት በቃ የሆነ ኮሜንት እየጻፋችሁ አስቸግሩ። በቪዲዮ ነው የምትመልስላችሁ ቃል በቃል አይደለም፣ በቪዲዮ ነው የምትመልሰው። ና ቀለበት ቀለበት ለሚለው ኮሜንት እንግዲህ ቀለበት ጣትን እንጂ ልብን አያስርም። ይሄ ቪዲዮ ምስክር ነው ነው፣ ነገርየው እንደዛ ነው። እኔ እንደገባኝ አይመስላችሁም? እስቲ በኮሜንታችሁ ጻፉ እና አትሳደቡ። አንዳንድ አንድ ልጆች ደሞ ሃይሚን አትሳደቡ፣ ጌታን አትሳደቡ። ብራንክ ነው በቃ። ደሞ እየሰራች ነው ትስራ። ወጣት ናቸው፣ ተፍ ተፍ ይበሉ። ዩቱብ ላይ በቃ ይውላቸው። በማየት አግዟቸው፣ ሼር አድርጉ፣ ላይክ አድርጉ። ላይክ ስታርጉ ራሱ ዩቱብ ራሱ እኮ ሼር አድርጓል ና በዛ አግዟቸው እና አትከፉ፣ የመዳም ቅመሞች አትጨነቁ። እነሱ ፕራንክ ነው። አሁን ነገ ፕራንክ ታደርጓለች ብሩኬ። ዛሬ አዝኗል። ከፕራንክ ውጭ ምንም የለም። ቀለበቱም ደግሞ ካልሆነ ለፋሲል ይመለሳል። እና በያላችሁ በሰላማችሁ፣ ጤናችሁ ብዝት ይበል።